አልገባኝም አደይ። እዚህ ነገር ውስጥ ምን አገባት? ማሚ መተሻል፣ እንደ አደይ እዚህ ውስጥ ምን አገባት? ምን ለማድረግ እየሞከርክ ነው? እኔ ምንም የገባኝ ነገር የለም። እታለም፣ እየሰማሽን ነበር እንዴ? አዎ፣ የአንተ ማግባት ላይ አደይ ምንድነው የሚመለከታት? ለምደ ምትጨነቀው? አረ እታለም፣ እኔ እንደዛ አላልኩ። ታዲያ እንዴት ነው የምታገባትን ልጅ አምጣ እናስተዋውቀኝ አልኩ። አንተ ግን ምንም ፈላጎት የለህም ቆይ በዚህ ልክ ለምንድን ነው የምትጨነቀው? ሚስቱ ናገር የምታስጨንቀው ይዱ አሁን ነገር ለፍት ላልነበረ ተናገራ። ማሚዬ የሚስቱ ነች እያስጨነቀች ያለች ምንድን ነው እሷ። አንተ ልጅ እናት እኮ ወደዚህ ስትልክህ ልክ ለእኔ ያደራ ብላ ነው። ከእናት ለይታ ትይን ምንድን የሚያስጨንቀህ ነገር ምንም የለም፣ ግን ለማሚና ለዳዲ በመንገድ እንድታግዥ ይፈልጋል። ታዲያ እሱ ምን ችግር አለው? እኔ አንተ እርግጠኛ እስከምትሆን ነው እንጂ ዛሬ ሆኑ መንገድ እችላለሁ። አመሰግናለሁ ግን ሽማግሌዎቹን ቶሎ አዘጋጅልኝ። እሺ። ግን ልጅቷ የማን ልጅ ናት? አታውቂያቸውማ? ቤተሰቦቿ እዚህ አይደለም። ውይ እዛ ያለች ልጅ ናት እንዴ? እንደዛማ ከሆነ ጥሩ ነው። እናት ታቃታለች። አይ ቤተሰቦቿ ገጠር ናቸው። የምድር ነው ዴ ገጠር ናቸው። አ አሁን ገባኝ። ምኑ? ለምን አደይን ጓደኛ እንዳደረካት፣ አሁን ገና ገባኝ። አይ ጉድ። የምን ጉድ ነው? አይ ዝምብለት፣ እሱ ነው እሱ። ዝምብላ፣ በል በቃ ልጅ አትጨነቀ። ሁሉንም ነገር እና፣ ምን ሆና ነው ፍቅር? ፍቅር እኔ ማናችሁንም አውራት አልፈልግም፣ በቃ ሂዱልኝ እዚህ። ለእኔም ግራ ገብቶኛል፣ ምን እንደሆነች ማሚ። ለአውራት የሞከርኩ ነበር፣ እሷ ግን ልታናግረኝ ፍቃደኛ አይደለችም። ፍቅር፣ የኔ ልጅ ምን አልሽብኝ? ማናችሁንም አልፈልጋችሁም፣ በቃ ብቻዬን ተውኝ። ሩታ፣ ምን አድርገሻት ነው የተነጋገረችው? ምንም አልተፈጠረም። እንዲ እርግጠኛ ነሽ? አዎ፣ ምንም አልተፈጠረም። ፍቅር እንደ እብድ እያደረጋት ነው። ምግብ አበላ፣ ማንም ሰው አታናግርም። የት ናት አሁን? እስቲ አንተ ሞክር። ተሞክር ውስጥ ናት ያለችው፣ ቆልፋብናለች በሩን ታይ ምን በሀሳብ ተክዞ ቁጭ ብሎ የአባቴን ቤት ተፈለጋለው። እምቢ ካሉ እንግዲህ አባቴን አስከፍታለው። የሚገባኝ ብን እሄዳለሁ እያለ የስምት አይነት ታሪክ ዛሬ ለምን መበርበሩ ምን አስፈለገ? ግዴታ ነው። ከዛ በፊት ግን የሚገባንን ገንዘብ ስጡን እያለ በሀሳብ ጭልጭ ብሎ ኬንጎዋ አጠገቡ መቶ ቁጭ ብሎ አንተ እያለው ምን እያለው ምንም ነገር ሊሳ አልቻለም ነበረ ከዚ ምንሽ ነው ነው ነው አሁን ትንሽ መረጋጋት አለብኝ። አሁን መሄድ የለብንም በዛ ላይ ብቻዬ ነው የምሄደው። እንዴ ለምን አንተ በእኔ ምክንያት እንደዛም መሄድ የለብህም በእኔ ምክንያት እያለው ሄደን ንብረታችን ማስመለስ አለብን። በእኔ ምክንያት ትለኛለህ ከዛ በኋላ ጭራሽ ንብረታችን ማለት ጀመርክ እንዴ። ይሄ ነበር ያቀረክ የኔ ማለት ያንተ ነው አላልከኝ። እኔ ምልህ ቀምጥል እንዴ ተፋታችህ ማዞራ ቤት ናት ያቺ ቢሆነች ትዮ ወይኔ ጉዴ። ከዛ በኋላ መጣች እያለ ማን ማን ያለ እንግዲህ ዳይመንድ ተቧቅቧቋል ማለት ነው። እቅርታ እያለ የተባተበ እንግዲህ እኔ ችግር አለብኝ እንግዲህ እያለ ያመኛል። ያለ ሽንቱ በቁሙ ለቆታል ማለት ነው። የስንት ሰው ሽንት የሚያስለቀቅ የነበረ ዳይመንድ ዛሬ እንግዲህ፣ ዛሬ በባቡሬ እናት ሽንቱ ለቀቀል። በዛ ላይ በነፋስ ማለት ነው፣ ምንም ነገር ባልሆነ ነገር ማለት ነው። አይገርምህም መቼም

ከዛ በኋላ አዳይ መታ ነበረ። ሮማና አዳይ ሰላምታቸው ከተለዋወጡ በኋላ እቲ ያሉ አዋሉ። ምንነው ፊትሽ ልክ አይመስልም። ከማሚ ጋር ፍቅር ጋር ነው። ዴቭ እቲ ላወራቸው ነው። እሱ አይመለከትሽም። እንዴት ነው አይመለከተኝም? አዳይ እንግዲህ ማሚ በፍቅርና ተጨንቃለች። እሷናት ያወራሽ። የመታሽው ስለማን ነው? የኔና የደ በራይ ሆንም። ዛሬ ምን ነክቶሻል? ተረጋጊ እንጂ። እንዴት የኔና የለስ የሱ እንዴት አልተናገረም ልትዋሽኛት ሞክሪ፣ ሁሉም ነገር ነግራኛለች። እሺ በቃ አዳይ ተረጋጊና መጀመሪያ አሁን እንደዚህ ተናደም ማሚ ብታውራት የባሰ ሌላ ነገር ነው የሚመጣው። መጀመሪያ እኔን አውሪ ነኝ ነኝ ናቸ እናውራ እያለች ጥሩ ማንን አዳይም ሚዛት ይሄድና ውጪ በረንዳ ላይ ቁጭ ብሎ ያወራሉ ማለት ነው እንግዲህ አዳይም ዴቭ እንግዲህ ለቤተሰቡ ስላልተናገረ በጣም ተበሳይታ፣ እንግዲህ ካንተ ጋር ምን መቃጠር ያለበኝም እያለች፣ ለምንድን ነው የምታፍርብኝ እያለች መንገድ ላይ ጥላው ይሄዳለች ማለት ነው። ባቡሬ እና ለምለም እንግዲህ በፍቅር ጠብ እያሉ ነው። አክስቴ ቤት አለቀቀችም። እስካሁን እንዴት ቆየች? ምንድን እሱ አላቅም። እኔም አልገባኝም ቤኪ፣ ለምን እንደሆነ እኔም ግራ ገብቶኛል። ከጎንሽ ነኝ። ቆጅት ማስተካከል ያለበች ነገር አስተካኪ፣ እኔም ከጎንሽ ነኝ። በጣም አመሰግናለሁ ትለዋለች። አንተስ ግን እነ እያሰብክ ነው? ምን አዲስ ነገር አለ? አላቅም። እኔ ግን ተመሰር ማለት ነው። አሁን ያለሁበት ሁኔታ በጣም ተመችቶኛል። እናትሽ ከጎንሽ ጋር ስትሆኝ ምንም ነገር ባይኖር እንኳን ተረጋጊ ያለሽ። እያለ እንግዲህ እናንተ እኮ ጎኔ በሌለችበት ታይም በጣም ተዋክቤ ነበረ። አሁን ግን ሁሉም ነገር ይመስገን፣ እድሜ ላንቺ፣ እድሜ እንግዲህ በማዝሯኔ በጣም ተም ደስተኛ፣ ያለኝ እሷን የመሰለ መካሪ ተቆርቋሪ እናት ከየት አገኝ ነበረ። እንግዲህ ሁሉም ለሆነው ነገር በምክንያት ነው። እኔ ና አንቺ የተገኘነው ነው በምክንያት ነው። አልገባኝም። አውቀሽ ነው የምሬን፣ አልገባኝም አልገባኝም። ቆይ ምን ማለት የሞከርክ ነው? በቃ ሽሽሹ ኧረ ተው እንዴት ነው ምረሳው

ሌሎች ሰው በአንቺ እንዲሳለቁበት አይፈልግም እና ለቤተሰቦች ያልተናገረ ለዛ ነው። እኔ ምን ዝቅ አደረግበታለሁ? ሰርች ስለበላ እናንቴ ስለረዳ ወይስ ሌላ ነገር አለ? እኔ ለቤተሰቦቹ ማፍርበት ምቀኛት። ተረጋጊ። አንቺ እንዳሰብሽ አይደለም። ሁሉም ነገር እናስተካክለዋለን። ለዴፍ አትፍረጅበት። ቆይ እስካሁን ፍቅር ቤት ምን እየሰራ የቀናሽ ነው እንዴ? እየቀለጥኩ አይደለም። ፍቅር ከመኝታ ቤት አልወጣ ብላ ስላስቸገረች ከማሚ ጋር ሆኖ እያነገረት እየሞከሩን እንጂ ሌላ ነገር ምንም ነገር የለም። ፍቅር ለምንድን ነው እንደዚህ ያደረገችው? አላቅም አዳይ። እኔም ግራ ገብቶኛል። ማንም ሰው አላውራም ነው የምትለው? እኔ ላውራ? አይ ቢቀር ይሻላል። ግድ የለም። ምናልባት ከዴብ ጋር ባለ ነገር ይሆናል እንደዚህ የሆነችው። አንቺ ባታወራት ይሻላል። የባሰ ብዙ ነገር ይፈጠራል አዳይ። እሺ በቃ እኔም ዴብ ላወራው ልሄድ። እሺ፣ ግን አልተቀየሽብኝም? እኔ ለምንድን ነው የምቀየምሽ? አታስቢ ትላታለች። ታዲያ ወዴት ነው የምትሄጂው? በቃ ወደ ቤት ልሄድ። ዴብን ካላገኘው፣ እትዬም ከተናደዱ ምንም ማድረግ አልችልም። በቃ ወደ ቤት ሌ እሺ። በዴቭ እንድትናደጂ አልፈለግም እንድትረጂ እንጂ ትላታለች። እስኪ ራስሽ በእኔ ቦታ ሆነሽ አስቢ ምት ነበረ። እሱማ በጣም ከባድ ነው። ያው አንዳንድ ጊዜ ወላጆቻችን የኛ ጥሩ ነገር በማሰብ አንጻር ይሆን እንግዲህ ከድሮ ታሪካቸው አንጻር ይሆን አላቅም። ብቻ የእነሱን ተዩ፣ የኔን አባት በጣም አስቸጋሪ ነው። እኔ ግን እረዳቸዋለሁ። ከእኔ ጎን መቆም ሲረዳው እንግዲህ እንዴት ይሳቀካል? እሱማ የሁላችንም ትጠነቀቀ እንጂ አንቺን ካሰበ በጣም ቆይቷል። ዴቭ እንግዲህ እርግጠኛ ነሽ ከምትዩ በላይ በጣም የፍቅራችን ቦታ አለ። ባያፈቅርሽ ኖሮ አንቺ እንዴት እንደዚህ አይነት ሰላ ያደርግ ነበረ። ለምሳሌ ምን ምን ነገሮቹ ላይ ነው? እዚህ ቤት መስራትሽ ብቻ አባቱን አስደብረዋል። ዴቭ አንቺ እንደምታስቢው አይደለም። ከዛ ከልጁ ጋር ቀልቴት ብሎ ነው የኖረው። ስለዚህ እዚህ ሲመጣ አንቺን አዲስ ስለሆንሽበት ነው የተማረከው። አዲስ ማለት ውጪ ካሎች ሴቶች አንቺ በጣም የተለየሽ ስለሆንሽ የገጠር ልጅ ነሽ ይመስለኛል። የዛው ነው ለየት ያልሽበት። እዛ ያሉ ሴቶች እንዴት ናቸው? እነሱማ በጣም የተለዩ ናቸው። ግን አንቺ ባራስሽ ልትቆይ ይገባሻል። ከነዛ ሁሉ ሴቶች ዴቭ አንቺን መርጦ ሊያገባሻል። እሱማ ልክ ነሽ። ግን እንደዛ አይነት ነገሮች ሲፈጠር መወሰን ያለመቻሉ በጣም ያናደዳል። ሁሉም ነገር ግን በጣም ደስተኛ ነኝ። ደስተኛ ከሆነ መታገስ ይከብድሻል። ከዛ ሽሩ ሩታይ በጣም አመሰግናለሁ እያለቻት እንግዲህ

ከዛ የኪያ ሻንጓሊት ትመጣለህ እያለ ልጁ ስትመጣ የሰው ወጪ የሰው ማኛ እያለ አንቺ ነይ ሰላም ቤኝ እያለ ትንግዴ ምንድነው ሀይ ባይ ሀይ ብለች ትጋፈተራለች። በዛ ሰላምታም ለቀቀኝ ወደዛ ምን ያመጣጥሻል እናንተ ግን አምናን ዘንድሮም እዚህም እንደቆማቸው ነው ያላችሁ ሀይ እናንተ እያለች ልጁ ትስቃለች። ሙድያስሽ ነው ሲጀመር ከዚህ ነጃጫ ጋር ምን ልታወራ ነው ያስቆምካት እናንተ ምላስ ምን ሆኖ ዛሬ እንደዚህ ረዛማ አራ በከሻው ኒኩ ከፊቴ ምን ይመስላሉ እነዚህ እያለች ሊዱ የኬንጎና ጎና የዳይመንድ እንግዲህ ስትመለሺ እግርሽ ነው ማሳጠርልሽ፣ እያሏት እንግዲህ እችን እብድ እያሉ ሸረሪት እያሉ የሰድቧት የዚች ልጅ ፊት አትስጣት፣ ባክተዋት፣ እቺ ሸፋፋ በዚህ ጋር አይደለም የምትመልሰው፣ ስትመለስ እናገኛታለሽ። ፍቅር ለምንድን ነው ድምጿን የጠፋው? ወዴት ሄደች? ረኪን ጎኒ እራሱ ግራ ገብቶኛል። በፊቱ እንኳን በአካል በናያት እኮ የሆነ ተንኮል ስትሰራ ማኑ ያደረገው ሲባል ፍቅር ነች። በዚህ ምክንያት ስሟን ሰማን ነበረ። አሁን ምንም ያገኘናት አይደለም። አንተ ትገርማለህ፣ ሮማንን ስታገኝ በቃ ሰውካት። ትገርማለህ፣ ሮሚ ስትል ሮሚን በጣም ናፍቃኛለች። ዋ በቃ ወደ እንሂድ እያሉ ወዴት? የምትሰራበት ቤት ነው ይወዴት አዳይ ያለችበት ቤት ያልከኝን አትለሳ። ያ አዳይ ናፍቃኛለች ስል ምን ላይ ነበረ? ያ ረባከ። ይሄንና ያንተ ምን አገናኘ? ሮሚ እኮ ትወደኛለች አራባከ አንተ እኮ አዳይ እኮ ከገገመች ገግማ ነው እንግዲህ ይልቁ በቃ ንህ ተነስ፣ እያለ ሁለቱም እንግዲህ ሮማን ፍለጋ እየሄዱ ነው። የፍቅር እናት እያ ለቀሰች ትገኛለች። ፍቅር ልጄ እያለች የደም እንበው እያ ለቀሰች አባከሽ ክፈችልኝ እማዬ። በቃ ተው ሄዱልኝ እኔ አልፈለግም ማንንም አልፈለግም። አባከሽ ልጄ ክፈችልኝ ስትላት ብትማጸናትም ለከፍታት አልቻለችም። እሷም ስቅስቅ ብላ እያ ለቀሰችና ለናነኝ እማዬ አላምንሽም፣ አይንሽን ካላየሁ መቼም አላምንሽም ትላታለች። ከዛ በኋላ ስንት መስዋዕትን ከፍዬ ያለ አባት አሳድጌሽ አሁን እንደዚህ ታደርጊያለሽ? ረ ፍቅርተይ ክፈች ትላታለች። የዛሬ የነበረን ቆይታ ብዙ እናበቃለን። በቀጤ እስከምንገናኝ ቻር ሰንብቱ። ሰላም ለሀገራችን ሰላም ለህዝባችን ነው እያልኩኝ በዚሁ ስናበታለው። እስከምንገናኝ ቸር ሁኑ። ይህንን ቪዲዮ ከወደዳችሁት እንግዲህ የደውል ምልክቱን በማጥቆር ቤተሰብ እንትሆኑ፣ በአክብሮት በትትናን ይቃለን ውድ ቤተሰቦቻችን።